ዓለም የፈራው ጦርነት ኢትዮጵያ ፍንጫ ስር መጣ። ትናንት በእስራኤል መከላከያ በኩል የወጣውና ኢትዮጵያን የሚመለከተው ማስጠንቀቂያ በኢራን በኩል ተደግሟል። ጦርነቱ ወደ ምስራቅ አፍሪካ የኢትዮጵያ ፍንጫ ስር ተሰቦ ሊመጣ ይችላል ተብሏል። ኢራን እስከ 3000 ኪሎ ሜትር በሚምዘገዘጉት ሚሳኤሎቿ አማካኝነት ኢትዮጵያን ጭምር የማጥቃት አቅም እንዳላት የእስራኤል መከላከያ ይፋ ባደረገው ወታደራዊ ካርታ ላይ አመላክቶ ነበር። በዚህ መሰረትም ከጽዮናዊቷ ሀገር እስራኤል ጋር እየተፋለመች ያለችው ፋሪሳዊቷ ሀገር ኢራን ከሰዓታት በፊት በብሔራዊ ቴሌቪዥኗ በኩል ኢትዮጵያን አደጋ ውስጥ የሚከት ማስጠንቀቂያ አውጥታለች። ይህ ማስጠንቀቂያ ምንድን ነው? በዝርዝር መረጃችን ተሰሙታላችሁም። በአማራ ክልል በተለያዩ ግንባሮች በመንግስት ጦር እና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። በወታደራዊ አዛዦች ላይም ቁጣ ተቀስቅሷል። ኢታማዦር ሹሙም ተወቅሰዋል። በ24 ሰዓት ውስጥ በተከናወኑ ውጊያዎች የደረሰን መረጃ እንደሚያመለክተው በሌሊት ካምፕ ላይ በተፈጸመ ጥቃት ከፍተኛ ጉዳት ደርሷል። በዝርዝር መረጃችን የምትሰሙት ይሆናል። ከሐምሌ አንድ ጀምሮ ይተገበራል የተባለው አነጋጋሪው የመንግስት ውሳኔና በ 10 ሺ የሚቆጠሩ የመንግስት ሰራተኞች እጣ ፈንታ አስደንጋጭ ሆኗል ከጥቂት ወራት በፊት የጸደቀው የመንግስት ሰራተኞች አዋጅ ተቋማት ተልኳቸውን በብቃት እንዲፈጽሙ የሚያስችል ነው ቢባልም ከአዋጁ ጋር ተያይዞ በርካታ የመንግስት ሰራተኞች ከስራ ሊቀነሱ እንደሚችሉ ሚዲያችን ከወራት በፊት መዘገቡ ይታወሳል። አሁን የደረሰን መረጃ እንደሚጠቁመው ደግሞ በአስር ሺዎች የሚቆጠሩ የመንግስት ሰራተኞች ከሐምሌ 1 2017 ዓ.ም እምረት ጀምሮ ከስራ ሊቀነሱ እንደሆነ ታውቋል። በዝርዝር መረጃችን የምትሰሙት ሌላኛው ጉዳይ ነው። የኢትዮ ኤርትራ የቃላት ጦርነት አሁንም እንደቀጠለ ነው። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ስለ ገዢው ብልጽግና ፓርቲ ያሉት ነገር አለ። ጥንቅራችን አጠር አድርጎ ጉዳዩን ይዳስሳል። ሰላም ጤና ይስጥልን። በመላው ዓለም ክፍል የምትገኙ ክቡራትና ክቡራን የኢቲዮስ ሚዲያ ቤተሰቦች እንደምን ቆያችሁ? ከተለያዩ ታማኝ መረጃ ምንጮች ለዚህ ሰዓት ያዝንላችሁን አዳዲስ መረጃዎች ዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን፣ እስከ መጨረሻው ተከታተሉን። በአማራ ክልል በመንግስትና በፋኖ ኃይሎች መካከል እየተደረገ ያለው ውጊያ ዛሬም ተጠናክሮ ቀጥሏል። በሌላ በኩል በወታደራዊ አዛዦች ላይ ቁጣ ተቀስቅሷል። ኢታማዦሩ የተወቀሱበት መረጃም ሞጥቷል። ከመከላከያ ሰው ሀብት መምሪያ እስከ ክፍለ ጦር የሰው ሀብት አስተዳደር ድረስ የሚሰራው ዝርፊያና የገንዘብ ብክነት በቀላሉ የሚታይ አይደለም ያሉት የመረጃ ምንጫችን፣ ከሰራዊቱ የከዱ በሕይወት የሌሉ የመከላከያ አባላት ደሞዝ፣ ቀለብ፣ ሎጂስቲክ፣ አልባሳት በስማቸው እየተፈረመ እየወጣ ይገኛል። ለአንድ ዓመት ያክል በዚህ ጦርነት ውስጥ እንደዚህ አይነት ዝርፊያ እየተከናወነ ይገኛል ተብሏል። ይህንን ገንዘብም በተዘዋዋሪ ወታደራዊ አዛዦች እየተጠቀሙበት ይገኛሉ ነው የተባለው። በቅርቡ 17% የሰው ኃይሉን ያጣ አንድ ክፍለ ጦር ይላሉ የመረጃ ምንጫችን። አንድ ክፍለ ጦር ሙሉ አባላቱ ሙሉ የሰው ኃይሉ እንዳሉ ተደርጎ ደሞዙን፣ አልባሳቱን፣ ወታደራዊ ቁሳቁሱን፣ ስንቅና ትጥቁን ጭምር ወጪ ያደርጋል። በዚህም የወታደራዊ አዛዦቹ የሰራዊቱ አዛዦች ማለት ነው፣ ይህንን ዝርፊያ እየፈጸሙ ይገኛሉ። ይህንን ጉዳይ በተመለከተ ወደፊት በስምና በተጨማሪ ማስረጃዎች የማደርስ ይሆናል ብለዋል የመረጃ ምንጩ። በሌላ በኩል በምስራቅ ጎጃም ባሶሊበን ሴጎና ደጀን ተብሎ በሚጠሩ አካባቢዎች ለሁለት ቀናት የዘለቀ ከባድ ውጊያ በመከላከያና በፋኖ መካከል ተደርገዋል። በውጊያው ከፍተኛ ሰብአዊና ቁሳዊ እንዲሁም ወታደራዊ ኪሳራ ደርሷል ተብሏል። ቁጥራቸው በውል ያልታወቁ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። በርካታ ቁስለኞች ወደ ሕክምና ተቋማት መግባታቸውንም የአይንማኞች ገልጸዋል። በተከታታይ በተተኮሱ የቡድን መሳሪያዎች እና ከባድ መሳሪያዎች በአካባቢው በሚገኙ መኖሪያ መንደሮች ላይ ጉዳት ደርሷል። የአርሶ አደሮች ንብረት ተቃጥሏል። የቁም እንስሳትም እንደዚሁ ጉዳት ደርሶባቸዋል። በሰቦች ላይ የደረሰ ጉዳት ግን የለም ነው የተባለውም። በሌላ በኩል በምዕራብ ጎጃም ወንበርማ፣ አምበር እና ላሊበላ ተብለው በሚጠሩ አካባቢዎችም እንደዚሁ ብርቱ ውጊያ ተደርጓል። ለቀናት በዘለቀው ውጊያ ከፍተኛ ሰብአዊ ቁሳዊና ወታደራዊ ጉዳቶች ተመዝግበዋል። እስከ ምሽት ድረስ በቀጠሉት ውጊያዎች በትንሹ ሰላሳ የሚደርሱ የሚሊሻ የአድማ ተናና የመከላከያ አባላት ሙትና ቁስለኛ ሆነዋል በፋኖ በኩልም እንደዚሁ ቁጥራቸው ጥቂት ቢሆንም ሁለት ጉዳቶች ተመዝግበዋል ተብሏል በአካባቢው ላሊበላና አምበር ተብለው በሚጠሩ ቦታዎች በተደረገው በዚሁ ውጊያ የመንግስት ኃይሎች ከልህ አስጨራሹ ትንቅንቅ በኋላ አካባቢውን ለቀው ሸሽተዋል ተብሏል። በሌላ በኩል በአዊ ዞን አዲስ ቅዳም ወደ ዳንግላ መንገድ አሸዋ ቀበሌ ተብሎ በሚጠራ አካባቢ የኬላ ጥበቃና የአካባቢ ቁጥጥር ላይ እንዲሁም አሰሳ ላይ የነበሩ የመንግስት ወታደሮች በተፈጸመባቸው ድንገተኛ ጥቃት ብዙዎቹ ተጎድተዋል ተብሏል። በደፈጣ ጥቃቱ ከፍተኛ ጉዳት ደርሷል። በዚህም በትንሹ አስራአምስት የመንግስት ወታደሮች ሙትና ቆስለኛ ሆነዋል ብለዋል የመረጃ ምንጮች። በሌላ መረጃ ከሀምሌ አንድ ጀምሮ ይተገበራል የተባለው አነጋጋሪው የመንግስት ውሳኔና በአስር ሺዎች የሚቆጠሩ የመንግስት ሰራተኞች እጣ ፈንታ አስደንጋጭ ሆኗል። ከጥቂት ወራት በፊት የጸደቀው የመንግስት ሰራተኞች አዋጅ ተቋማት ተልኳቸውን በብቃት እንዲፈጽሙ የሚያስችል ነው ቢባልም ከአዋጁ ጋር ተያይዞ በርካታ የመንግስት ሰራተኞች ከስራ ሊቀነሱ እንደሚችሉ ሚዲያችን ከወራት በፊት መዘገቡ ይታወሳል። አሁን የደረሰን መረጃ እንደሚጠቁመው ደግሞ በአስር ሺዎች የሚቆጠሩ የመንግስት ሰራተኞች ከሐምሌ 1 2017 ዓ ም ጀምሮ ከስራ ሊቀነሱ እንደሆነ ታውቋል። በዚህም ሁሉም የመንግስት ተቋማት ሪፎርም በሚል አሰራር ከሃያ ዓመት በላይ ያገለገሉ ሰራተኞችን ጨምሮ ከሐምሌ አንድ ጀምሮ ውላቸው እንዲቋረጥ ከወዲሁ ዝግጅት እየተደረገ መሆኑን ሚዲያችን ከመንግሥት ምንጮች አረጋግጧል። ከኢትዮጵያ አየር መንገድ እስከ ምድር ባቡር ኮርፖሬሽን፣ ከክፍለ ከተሞች እስከ ሚኒስቴር መስሪያ ቤቶች ይተገብሩታል በተባለው በዚህ የሰራተኛ ቅነሳ በ10 ሺዎች የሚቆጠሩ ሰራተኞች ከስራቸው ይሰናበታሉ ተብሎ ይጠበቃል። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ሥራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ጮ በአዋጁ ዓላማና አስፈላጊነት ዙሪያ ሰፊ ማብራሪያ ሰጥተው በነበሩበት ወቅት ስለ ሰራተኛ ቅነሳው ያነሱት ነገር ባይኖርም በመንግስት አቅጣጫ ከተያዘባቸው ጉዳዮች አንዱ ከሚያስፈልገው በላይ የመንግስት ሰራተኛ አለ የሚለው ዋናው መሆኑን ጠቅሰው ነበር። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር አቶ ተስፋዬ በልጅጌ ሂደቱ የግለሰቦችን መብት ያለ አግባብ እንዳይጎዳ ሚዛኑን አስጠብቆ በመሄድ ረገድ ተገቢው ጥንቃቄ ይደረጋል ቢሉም በርካቶች ከስራቸው መቀነሳቸው እንደማይቀር ታውቋል። የረቂቅ አዋጁን ይዘት በአግባቡ ባለመረዳት አንዳንድ የሚዲያ ተቋማት የተዛቡ መረጃዎች እየተላለፉ እንደሆነ የሚናገሩት ዶክተር ነገሪ በበኩላቸው ግልጸኝነት በሚያስፈልጋቸው ጉዳዮች ላይ በመወያየት ረቂቅ አዋጁን የበለጠ ለማዳበርና ህዝቡ ትክክለኛ መረጃ እንዲያገኝ ለማድረግ ይደረጋል ብለዋል። አዋጁ እንደ ፍርድ ቤት አቃቢ ህግ፣ ፖሊስ፣ መከላከያና ደህንነትን የመሳሰሉ ተቋማት ውስጥ የብሔር ስብጥር ለማድረግም ያለመ መሆኑን የጠቆሙት ምንጮቻችን አዋጁ የብሔር ብሔረሰቦች ብዝሃነትና አካታችነት ስርዓትን ይገነባል እንደሚል በመንግስት እንደታሰበ አስረድተዋል። የዚህን የመንግስት ሰራተኞች ቅነሳ የሚጠቁም ነገር ግን ብዙ ሰው ልብ ያላለው አንድ መረጃ በአንድ የመንግስት ሚዲያም ተለቆ ነበር። ሲቪል ሰርቪሱ ሀገሪቷ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ መሆኑ ተጠቆመ የሚል መረጃ በቅርቡ በኢትዮጵያ ፕሬስ ድርጅት ተሰራጭቶ የነበረ ሲሆን በአሁኑ ወቅት ያለው የሲቪል ሰርቪሱ ቁጥር ሀገሪቷ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ መሆኑን ዶክተር ነገሪ መናገራቸውን ዘግቦ ነበር። ዶክተር ነገሪ በዚህ ንግግራቸው እንደጠቀሱት በየመንግስት መስሪያ ቤቱ ያለው የሰራተኛ ቁጥር በጣም በርካታ ነው። ሀገሪቷ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ ነው። ካደረጃጀት አንጻር ሲታይም በአንድ መስሪያ ቤት ውስጥ መዋቅሩ የሚሸከመው ብዙ የሰው ኃይልን ነው በተሸከመ ቁጥር ደግሞ የሚያገኘው ጥቅም አናሳ ነው ብለው ነበር። ኃላፊው አክለውም የመንግስት ሰራተኞች የብዛታቸውን ያህል የሚሰሩት አገልግሎት የሚያረካ አይደለም። የተወሰኑት ይሰራሉ፣ ሌሎቹ ግን የተወሰኑ ሰራተኞች በሰሩት ትከሻ ላይ ተንጠልጥለው ይኖራሉ በማለት የሰራተኛ ቅነሳ መኖሩን በተዘዋዋሪ መንገድ ጠቁመው ነበር። በሌላ መረጃ በአዲስ አበባ የኢራን ኤምባሲ ለእስራኤል ምላሽ ሰጠ። ከወደ አዲስ አበባ ኢራንም ድምጿን አሰምታለች። በአዲስ አበባ ብስራተ ገብርኤል አካባቢ የሚገኘው የኢራን ኤምባሲ በወቅታዊ የጦርነቱ ጉዳይ ዙሪያ የመልስ ምት አሰምቷል። ግጭቱ ከጀማመረበት ጊዜ አንስቶ እስካሁን ምንም ሳይል የቆየው የኢራን ኤምባሲ በኢትዮጵያ ከሰዓታት በፊት በወቅታዊ የጦርነቱ ጉዳይ ዙሪያ በምስል የተደገፈ መልዕክት አስተላልፏል። በአንጻሩ እስራኤል በመላው ዓለም የሚገኙ ኤምባሲዎቿን ለተወሰኑ ቀናትና ሰዓታት ዝግ በማድረግ ሙሉ ትኩረቷን በዘመቻው ላይ ባደረገችበት በዚህ ወቅት በየሀገራቱ የሚገኙ የእስራኤል ኤምባሲዎች በጥብቅ የደህንነትና የጸጥታ ጥበቃ ስር መሆናቸው ተሰምተዋል። በአዲስ አበባ መገናኛን አለፍ ብሎ ወደ ላምበረት በሚወስደው መንገድ ላይ የሚገኘው የእስራኤል ኤምባሲ ከወትሮው በተለየ የጸጥታ ጥበቃ ስር እንደሚገኝ ታውቋል። ኤምባሲው ለጊዜው የቪዛና ሌሎች ቀጠሮ ያላቸው ባለጉዳዮችን ቀጠሯቸውን ወደ ቀጣይ ቀናት ማሻገሩም ተሰምቷል። በኤምባሲው አካባቢም የጸጥታና ደህንነት ኃላፊዎች እንዲሁም መንግስት የመደባቸው የፌዴራል ፖሊስ አባላት የተጠናከረ ጥበቃ እያደረጉ ናቸው። በአዲስ አበባ የሚገኘው የእስራኤል ኤምባሲ ከተጠናከረ ጥበቃው በተጨማሪ በየሰዓታቱ በፌስቡክ ገጹ ላይ ጦርነቱን የተመለከቱ መረጃዎችን ያጋራ ነው። በአዲስ አበባ በስራተ ገብርኤል አካባቢ የሚገኘው የኢራን ኤምባሲ ደግሞ ዘግይቶም ቢሆን በማህበራዊ ትስስር ገጹ ላይ ሃይማኖታዊ ይዘት ያለው የትግል መልእክት አስተላልፏል። ለትግል የተዘጋጀ የእጅ ምስል ያረፈበት ይህ በእንግሊዝኛ ቋንቋ የሰፈረው መልእክት ስለ አንድነትና እምነት አስፈላጊነት የሚሰብክ መልእክት የተላለፈበት ነው። በእስራኤል በኩል በተመሳሳይ የጦርነት መልእክቶች እየተላለፉ ሲሆን፣ ውጊያውን አስመልክቶ የመከላከያ መረጃዎች ተያይዘው እየወጡ ነው። በሌላ መረጃ የደብረ ጽዮን ገብረ ሚካኤል ጠባቂዎች ታሰሩ። የህወሀቱ ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ጠባቂዎች እስር መነጋገሪያ ሆኗል። የደብረ ጽዮን ጠባቂዎች ሊታሰሩ የቻሉት ከጥቂት ሳምንታት በፊት ከተሰረቀው የሰውየው ላፕቶፕ ጋር በተያያዘ ጉዳይ ነው። ብዙ ሚስጥሮችን የያዘው የደብረ ጽዮን ላፕቶፕ ከተሰረቀ በኋላ በዚህ ስርቆት ተሳትፎ በቀዳሚነት የተጠረጠሩት የደብረ ጽዮን ጠባቂዎች ናቸው። ስድስት የቪአይፒ የጥበቃ አባላት የህወሀቱ ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤልን ላፕቶፕ ኮምፒውተርን ሰርቀዋል በመባል ተከሰዋል። የመቀሌ ፍርድ ቤት ሰኔ ስድስት ቀን 2017 በዋለው ችሎት በሊቀመንበሩ ላፕቶፕ ኮምፒውተር ስርቆት የተጠረጠሩት ግለሰቦች በዋስ እንዲፈቱም ወስኗል። ስድስቱ ተጠርጣሪዎች እያንዳንዳቸው በ10 ሺህ ብር ዋስ እንዲለቀቁ ፍርድ ቤት በሰጠው ውሳኔ መሠረትም ቤተሰቦቻቸው ብር ቢያስገቡም ከላይ የመጣ ትዕዛዝ በሚል ከእስር አልተለቀቁም። ባለፈው የግንቦት ወር 2017 ዓ.ም ሳምንት መጨረሻ የሊቀመንበሩ ላፕቶፕ ኮምፒውተር በጠባቂዎቻቸው ተዘርፏል የሚል መረጃ በማኅበራዊ ሚዲያ ትስስር ገጾች በስፋት ቢሰራጭም ደጋፊዎቻቸው መረጃው የፈጠራ ወሬ ነው በማለት ሲያጣጥሉት ቆይተዋል። በሌላ መረጃ የኢራን ማስጠንቀቂያ ወደ አዲስ አበባ መጣ። ጦርነቱ ኢትዮጵያ አፍንጫ ስር መጥቷል እያሉ ነው። ትላንት በእስራኤል መከላከያ በኩል የወጣውና ኢትዮጵያን የሚመለከተው ማስጠንቀቂያ በኢራን በኩልም ተደግሟል። ጦርነቱ ወደ ምስራቅ አፍሪካ የኢትዮጵያ አፍንጫ ስር ተስቦ ሊመጣ ይችላል ተብሏል። ኢራን እስከ 3000 ኪሎ ሜትር በሚምዘገዘጉ ሚሳኤሎቿ አማካኝነት ኢትዮጵያን ጭምር የማጥቃት አቅም እንዳላት የእስራኤል መከላከያ ይፋ ባደረገው ወታደራዊ ካርታ ላይ አመላክቶ ነበር። በዚህ መሰረትም ከጽዮናዊቷ ሀገር እስራኤል ጋር እየተፋለመች ያለችው ፋርሳዊቷ ሀገር ኢራን ከሰዓታት በፊት በብሔራዊ ቴሌቪዥኗ በኩል ኢትዮጵያን አደጋ ውስጥ የሚከት ማስጠንቀቂያ አውጥታለች። የኢራን ብሔራዊ ቴሌቪዥን ባወጣው መረጃ ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከት የሚችለውን እርምጃ እወስዳለሁ ስትል ማስጠንቀቂያ ሰጥታለች። በዚህም መሰረት ኢራን እስራኤልን እንዳላጠቃ ለመከላከል የሚሞክሩትን አሜሪካ፣ ዩኬ፣ የአውሮፓ ዩኒየን ሀገራትን ወታደራዊ ጣቢያዎችና መርከቦቻቸውን በቀጥታ ማጥቃት ጀምራለሁ ስትል ይፋዊ መግለጫ የሰጠች ሲሆን እንደሚታወቀው ሁሉም የተጠቀሱት ሀገራት የወታደር ጣቢያና ባህር ኃይላቸው በአንድ ላይ ተከማችቶ የሚገኙትና የሚተላለፉበት የበሬ ግንባር የምታክለውና የ120 ሚሊዮን ኢትዮጵያውያን ህልውና የኪራይ ወደብ በሆነችው ጅቡቲ ነው። ኢራን እንዳለችውም በጅቡቲ የሚገኘውን የአሜሪካ የጦር ሰፈር ለማጥቃት በቀጥታ የጦር ታርጌት የምታደርጋት ከሆነ ያለአንዳች ጥርጥር ለኢትዮጵያ ከባድ አደጋ ይዞ ይመጣል። እናም ኢትዮጵያ የወጪና ገቢ ንግዶቿን የምታሳልጥበት የጅቡቲ ወደብ ችግር ከተፈጠረበት ከባድ ቀውስ ይከሰታል ተብሏል። በሌላ መረጃ የኢትዮጵያና የኤርትራ የቃላት ጦርነት እንደቀጠለ ነው። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በገዢው ፓርቲ ብልጽግና ላይ ያነጣጠረ ጠንከር ያለ ትችትን በትዊተር ገጻቸው ላይ አስነብበዋል። የማነ ገብረ መስቀል በዚሁ የትዊተር ሐሳባቸው የኢትዮጵያው ገዢ የብልጽግና ፓርቲ ባለስልጣናትና ተከታዮቻቸው ማንም ተራሰው በቀላሉ ሊረዳቸው የሚችል የዓለም አቀፍ ሕግ ሐሁዎችን ሊጻረር በሚችል መልኩ አንድን ጉዳይ እየደጋገሙ ነው ያሉ ሲሆን በዚህም አመራሮች አሁን ባለው ሁኔታ እያንጸባረቋቸው ያሉት መከራከሪያዎች ማንም በቀላሉ ሊረዳቸው ከሚችለው አመክንዮች ያፈነገጡ ከዓለም አቀፍ ድንጋጌዎችም የወጡ ናቸው ሲሉ ወቅሰዋል። ሚኒስትሩ አስተያየታቸውን በመቀጠል የብልጽግና ፓርቲ ባለስልጣናትና ተከታዮቻቸው ኤርትራና ኢትዮጵያ እንደገና በጀመሩት መቀራረብ ግራ መጋባት ወይም ተስፋ መቁረት አይነት ስሜት ይታይባቸዋል ሲሉም አስታውቀዋል። የብልጽግና ባለስልጣናትና ተከታዮቻቸው ኤርትራ በባህር ግዛቷ ላይ ያላትን የማይገሰስ ሉዓላዊ መብት በከፊል ለጨረታ ለማቅረብ ዝግጁ እንዳልሆነች ተረድተዋል ሲሉም ሚኒስትሩ በዚሁ የትዊተር ልጥፋቸው ሀሳባቸውን አስፍረው ታይተዋል። ሰሞኑን በፓርላማ ተገኝተው በበርካታ ጉዳዮች ላይ ማብራሪያ የሰጡት ፊልድ ማርሻል ብራኑ ጁላ ከኤርትራ ጋር እንደዚሁም ከባህር በሩ ጋር በተያያዘም ሰፋ ያለ ማብራሪያን የሰጡ ሲሆን የኤርትራና የኢትዮጵያን ችግር ለመፍታት መንግስታችን ብዙ ርቀት ሄዷል በማለትም ግን ደግሞ አልተሳካም ሲሉም